ሰማቾች፣ እንደምን አላችሁ? እኔ አለው እግዚአብሔር ይመስገን እንደናነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አመጋገባችን እየገደለን ወይም ደግሞ እየጎዳን እንደሆነ የሚጠቁሙ አስራ ሁለት ምልክቶችን በዚህ ቪዲዮ ላይ በሚገባ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የሰው ልጅ ጤና የሚጀምረው ከጽንስ ጊዜ ጀምሮ ነው ማለት ይቻላል። የሰው ልጅ ጤና በህይወት ዘመኑ በሙሉ የሚቀጥል ሂደት ነው። ጤናማ የአኗኗር ዘይቤን መከተልናም መደበኛ የጤና ምርመራዎችን ማድረግ ለረጅምናም ጤናማ ህይወት አስፈላጊ ናቸው። ለረጅምናም ጤናማ ህይወት ለመኖር አመጋገባችን ከፍተኛውን ሚና ይጫወታል። ጤናማ እናም የተመጣጠነ ምግብ ለጤናችን በርካታ አስተዋጽኦችን ያደርጋል። የተመጣጠነ ምግብን መመገብ ከመጠን ያለፈ ውፍረትን ለመከላከልናም ሰውነትን ጤናማ ክብደት ላይ ለማቆየት ይረዳል። ጤናማ አመጋገብ እንደ የልብ ህመም፣ የስኳር በሽታ፣ ካንሰር እና የደም ግፊት ያሉ በሽታዎችን ለመከላከል ወይንም ደግሞ ለመቀነስም ይረዳል። የተመጣጠነ ምግብ ለአእምሮ ጤናም አስፈላጊ የሆኑትን ንጥረ ነገሮችን በማቅረብ ትኩረትን፣ የማስታወስ ችሎታንና የአእምሮን አጠቃላይ ተግባርንም ያሻሽላል። የአጥንትናም የጡንቻ ጤናንም ለመጠበቅ ይረዳል። የተመጣጠነ ምግብ ሰውነትን በቂ ኃይል በመስጠት ቀኑን ሙሉ ንቁና ጉልበት ያለው እንዲሆንም ያደርጋል። በፋይበር የበለጸጉ ምግቦችን መመገብ የምግብ መፈጨትን ያሻሽላል፣ እንዲሁም የሆድ ድርቀትንም ይከላከላል። ጤናማ አመጋገብ ለቆዳችን ለጸጉራችን፣ እናም ለጥፍራችን ጤና አስፈላጊ የሆኑትን ንጥረ ነገሮችንም ያቀርባል። የተመጣጠነ እናም ጤናማ አመጋገብ የበሽታ መከላከል ስርዓትንም ያጠናክራል። ቫይታሚኖችና ማዕድናት ሰውነትን ከበሽታዎች ለመከላከል ይረዳሉ። ይህ ሁላ እንዲሆን ታዲያ አመጋገባችን ምንጊዜም ቢሆን ጤናማ መሆን አለበት ማለት ነው። የሕይወት ጥራታችንን ለማሻሻል ጎጂ ምግቦችን ከአመጋገባችን ውስጥ ማስወገድ አለብን። ችግሩ ደግሞ ምንጊዜም የምናደርገው ነገር ጎጂ ምግቦችን በከፍተኛ ሁኔታ እንመገባለን። ታዲያ አመጋገባችን እየገደለን በጤናችን ላይ አሉታዊ ተጽዕኖ እያሳደረ እንደሆነ የሚጠቁሙ 12 ምልክቶችን፣ አሁን እነግራችኋለሁኝ። አንደኛ የማያቋርጥ የድካም ስሜት መሰማት ነው። እራሳችሁን ያለማቋረጥ የሚደክማችሁ ወይም ደግሞ የደከማችሁ ሆነ ከተሰማችሁ አመጋገባችሁ አስፈላጊ ንጥረ ነገሮች ይጎድለዋል ማለት ነው። ለምሳሌ በቂ ያልሆነ ካሎሪ ወይም ደግሞ ማክሮኒትረንስ እንደ ፕሮቲኖች ጤና ካርቦሃይድሬትስ ወደ ዝቅተኛ የኃይል መጠን ሊያመሩ ይችላሉ፣ እነዚህን በአግባቡ ሳትጠቀሙ ስትቀሩ። በተጨማሪም የብረት የቫይታሚን ቢ12 ወይም ደግሞ ሌሎች የቫይታሚኖች እጥረት ድካምንም ሊያስከትል ይችላል። ምክንያቱም እነዚህ ንጥረ ነገሮች ለኃይል ሜታቦሊዝምና በደም ውስጥ ኦክስጅንን ለማጓጓዝ ወሳኝ ናቸው። ስለዚህ አመጋገባችን ደካማ ከሆነና አመጋገባችን ምንም ንጥረ ነገሮችን የማይሰጠን ከሆነ ያለማቋረጥ የድካም ስሜት ይሰማናል ማለት ነው። ኢነርጂ ወይም ደግሞ ኃይልን እናጣለን። ሁለተኛ ደግሞ ተደጋጋሚ የምግብ መፈጨት ችግሮች ይከሰታሉ። የሆድ እብጠት ወይም ደግሞ መነፋት፣ ጋዝ፣ የሆድ ድርቀት ወይም ደግሞ ተቅማጥ ካለ አመጋገባችን ጤናማ የምግብ መፈጨትን እንደማይደግፍ ሊያመለክት ይችላል። ይህ በፋይበር እጥረት በፍራፍሬዎች በአትክልቶች በሙሉ እህሎች ውስጥ የሚገኝ ማለት ነው ፋይበር ወይም ደግሞ በስኳርና ጤናማ ባልሆኑ ቅባቶች የበለጸጉ በፋብሪካ የተሰሩ ምግቦችን ከመጠን በላይ በመመገብ ሊከሰት ይችላል። በደካማ የአመጋገብ ምርጫዎች የሚባባሱ የአንጀት ባክቴሪያ አለመመጣጠን እነዚህን ምልክቶችን ሊያስከትሉብን ይችላሉ ማለት ነው። ስለዚህ በተደጋጋሚ የምግብ መፈጨት ችግሮች ሊያጋጥመን ይችላል ማለትም ሆዳችን ሊነፋ ጋዝ፣ የሆድ ድርቀት ወይም ደግሞ ተቅማጥ ሊያጋጥመን ይችላል አመጋገባችን ጤናማ ካልሆነ። ሶስተኛ ደግሞ የስሜት መለዋወጥ እናም ብስጭት እናም ጭንቀት ይከሰታል። አመጋገባችን በአእምሯችን ጤና እናም ስሜት ላይ ከፍተኛ ተጽዕኖን ያሳድራል። በጣፋጭ ስኳር እናም ጤናማ ባልሆኑ ቅባቶች የበለጸገ አመጋገብ እብጠት ወይም ደግሞ ኢንፍላሜሽን ሊያስከትል እናም የኒውሮ አስተላላፊ ምርትን አሉታዊ በሆነ መልኩ ሊጎዳ ይችላል። ይህም የስሜት አለመረጋጋትን ያስከትላል። በተቃራኒው በቂ ኦሜጋ ስሪ ፋቲ አሲዶች፣ አንቲ ኦክሲዳንቶች እናም ከሙሉ ምግቦች የሚገኙ ቪታሚኖች ስሜትን ለማረጋጋትናም የአእምሮ ጤናን ለማሻሻል ይረዳሉ። በስኳር ምክንያት የሚመጣ የደም ስኳር መለዋወጥ ፈጣን የስሜት ለውጦችን ሊያስከትል ይችላል። በፋብሪካ የተሰሩ ምግቦች ለአእምሮ ጤና እናም የተረጋጋ ስሜት የሚያስፈልጉ አስፈላጊ ስባማ አሲዶች የላቸውም። ደካማ የአንጀት ጤና እንዲሁ የኒውሮ አስተላላፊ ምርትን ሊጎዳም ይችላል ማለት ነው። የስሜት መለዋወጥ፣ ብስጭትናም ጭንቀት ይገጥመናል አመጋገባችን ደካማ ከሆነ። አራተኛ ደግሞ የክብደት መለዋወጥ ነው። ወጥ የሆነ የአመጋገብ ልማድ ቢኖራችሁም ከፍተኛ የክብደት መጨመር ወይም ደግሞ መቀነስ እያጋጠማችሁ ከሆነ ጤናማ ያልሆነ አመጋገብን ሊያመለክት ይችላል። ከፍተኛ የካሎሪ ገደብ ወይም ደግሞ ባዶ ካሎሪ ምግቦችን ከመጠን በላይ መመገብ ሜታቦሊካዊ ሂደቶችንናም የሆርሞን ሚዛንን ሊያስተጓጉል ይችላል። ይህም የክብደት ለውጦችን ያስከትላል። በተለይም አመጋገባችሁ ዘላቂ ካልሆነ ክብደት ለመጨመር መቸገርም ይከሰታል። ደካማ አመጋገቦችናም ከመጠን በላይ መብላት ወደ ኢንሱሊን መቋቋም ወይም ደግሞ ሬዚስታንስ ያመራሉ። ይህም የስብ ማከማቻን የሚያበረታታ እናም ስብን ማቃጠልንም ይከላከላል። ደካማ አመጋገብ የሰውነትን ክብደት መቆጣጠሪያ ነጥብን ሊቀይር ይችላል፣ ይህም ክብደት መቀነስን አስቸጋሪ ያደርገዋል። አምስተኛ ደግሞ ጤናማ ያልሆኑ ምግቦችን ለመብላት መመኘት ወይም መፈለግ ወይም በጣም በተደጋጋሚ የረሃብ ስሜት ይሰማቸዋል። ለጣፋጭ፣ ለጨዋማ ወይም ደግሞ ለስባማ ምግቦች ጠንካራ ምኞቶች መኖር አመጋገባችሁ ትክክለኛ ንጥረ ነገሮች እንደሌሉት ሊያመለክቱ ይችላሉ። ሰውነት በቂ አመጋገብን ካላገኘ በንጥረ ምግብ ከበለጸጉ ምግቦች ፈንታ ለፈጣን ኃይል ምንጮች፣ ቶሎ ኃይል የሚሰጡ እንደ ስኳር ያሉ ምግቦችን ይፈልጋል ወይም ደግሞ መመኘት ይመጣል። ከጊዜ በኋላ ይህ ጤናማ ያልሆነ የአመጋገብ ባህሪ ዑደትን ሊፈጥር ይችላል። በፋብሪካ የተሰሩ ምግቦች ወይም ጤናማ ያልሆኑ ምግቦች የደም ስኳር መለዋወጥን ሊያስከትል ይችላል። ይህም ወደ ረሃብ ያመራል። በፋብሪካ የተሰሩ ምግቦች ለሰውነታችን የሚጠቅሙ አስፈላጊ ንጥረ ነገሮች የላቸውም። ይህም ሰውነታችን ለማካካስ ወይም ደግሞ ኃይል እንዲያገኝ ተጨማሪ ምግብ እንዲመኝ ያደርገዋል ማለት ነው። ስለዚህ ጤናማ ያልሆኑ ምግቦችን ለመምላት መመኘት፣ ስኳርን መመኘት ወይም ደግሞ በተደጋጋሚ ረሃብ ይከሰትብናል ማለት ነው። አመጋገባችን ጤናማ ካልሆነ ወይም ደካማ ከሆነ። ስድስተኛ ደግሞ ደካማ የሆነ የቆዳ ጤና ነው። እንደ ብጉር፣ ድብርት ወይም ደግሞ ሌሎች የቆዳ ችግሮች እያጋጠማችሁ ከሆነ አመጋገባችሁ ተጠያቂ ሊሆን ይችላል። በስኳርናም በፋብሪካ በተዘጋጁ ምግቦች የበለጸገ አመጋገብ እብጠት ወይም ደግሞ ኢንፍላሜሽንን ሊያስከትልና የሰውነትን የሆርሞን ሚዛንን ሊያዛባ ይችላል። ይህም ለቆዳ ችግሮች አስተዋጽኦ ያደርጋል። በሌላ በኩል በአንቲኦክሲዳንቶች በጤናማ ቅባቶችናም በበቂ ውሃ የበለጸገ አመጋገብ የቆዳ ጤናን ይደግፋል ማለት ነው። ሰባተኛ ደግሞ የበሽታ መጨመር ወይም ደግሞ የተዳከመ የበሽታ መከላከያ ስርዓት መኖር ነው። ደካማ አመጋገብ የበሽታ መከላከያ ስርዓታችንን ሊያዳክም ይችላል። ይህም ለበሽታዎችና ለህመሞች የበለጠ ተጋላጭ ያደርገናል። በተለይም የቫይታሚን ሲ የቫይታሚን ዲ እናም የዚንክ በቂ ያልሆነ ቅበላ ወይም ደግሞ አመጋገብ የበሽታ መከላከያ ተግባርን ሊያስተጓጉል ይችላል። በንጥረ ምግቦች የበለጸጉ ምግቦች የሰውነታችንን በሽታ የመከላከያ ዘዴዎች ለመደገፍ ይረዳሉ። ዝቅተኛ የዚንክ የቫይታሚን ሲ እናም የሴሊኒየም መጠን የበሽታ መከላከያ ስርዓትን ያዳክማል። ስኳር ማብዛት ነጭ የደም ሴሎችን ይጎዳል፣ እናም የአንጀት ጤና በሽታ የመከላከል አቅምን ያበላሸዋል። አመጋገባችን ጤናማ ካልሆነ በተደጋጋሚ በጉንፋን እናም በህመም መጠቃትም ይከሰታል። ይህ ብዙውን ጊዜ በከፍተኛ የስኳር አመጋገቦችናም በአፍ ውስጥ ባክቴሪያ አለመመጣጠን ምክንያት የካንዲዳ ከመጠን በላይ እድገትንም ያሳያል። በፋብሪካ የተሰሩ ምግቦች ለኮላጅን ምርትናም ለደም መርጋት አስፈላጊ የሆኑት ቫይታሚን ሲ እናም ቫይታሚን ኬ የላቸውም። በዚህም ምክንያት በቀላሉ መቁሰልም ይከሰታል ማለት ነው። ስለዚህ ምን ይከሰታል? የበሽታ መጨመር ወይም ደግሞ የተዳከመ በሽታ መከላከያ ስርዓት ይኖረናል። ለበርካታ በሽታዎች ተጋላጭ እንሆናለን፣ አመጋገባችን ደካማ ከሆነና ስኳርን የምናበዛ ከሆነ ማለት ነው። ስምንተኛ ደግሞ ትኩረት ለማድረግ መቸገር ነው። ለማተኮር መቸገር ወይም ደግሞ የአእምሮ ጭጋግ እያጋጠማችሁ ከሆነ ይህ ከአመጋገባችሁ በሚመጡት ንጥረ ምግብ እጥረት ወይም አለመመጣጠን ጋር የተያያዘ ሊሆን ይችላል። ለምሳሌ የኦሜጋ ስሪ ፋቲ አሲዶች እጥረት የግንዛቤ ተግባርንና ትኩረትን አሉታዊ በሆነ መልኩ ሊጎዳ ይችላል። በተጨማሪም ከፍተኛ የስኳር መጠን የአእምሮን ግልጽነትን የሚነኩ የደም ግሉኮስ መጠን መጨመርና መቀነስንም ሊያስከትል ይችላል። ዘጠነኛ ደግሞ የእንቅልፍ ችግሮች ነው። ለመተኛት ችግር ካለባችሁ ወይም ደግሞ ደካማ የሆነ የእንቅልፍ ጥራት እያጋጠማችሁ ከሆነ አመጋገባችሁ ሚና ሊጫወት ይችላል። ካፌን እናም ስኳር የእንቅልፍ ዘይቤዎችን ሊያስተጓጉል ይችላሉ። የንጥረ ምግብ እጥረት እንደ ማግኒዥየም ወይም ደግሞ አንዳንድ የአሚኖ አሲዶች እጥረት የሰውነትን የመዝናናት እናም ጥልቅ የእንቅልፍ ደረጃ ላይ የመድረስ ችሎታን ሊጎዳ ይችላል። የተመጣጠነ አመጋገብ ጥሩ እንቅልፍን ያበረታታል። የደም ስኳር መለዋወጥ ሜላቶኒን እናም ኮርቲሶል ደረጃዎችን በመንካት ደካማ የእንቅልፍ ጥራትን ሊያስከትል ይችላል። ለሜላቶኒን ምርት የሚያስፈልጉት የማግኒዥየም እናም የቢ ቪታሚኖች እጥረት እንዲሁ እንቅልፍን ሊያስተጓጉሉም ይችላሉ። ከእንቅልፋችሁም ስትነሱ ደክሟችሁም ትነሳላችሁ ማለት ነው። ስለዚህ የእንቅልፍ ችግሮችና ከእንቅልፍ በምትነሱበት ወቅት ከፍተኛ ድካም የሚሰማችሁ ከሆነ አመጋገባችሁ ደካማ እንደሆነ የሚያመለክት አስረኛ ደግሞ የማያቋርጥ እብጠት ወይም ብግነት ወይም ኢንፍላሜሽን የምንለው ነው። የማያቋርጥ ብግነት በመገጣጠሚያ ህመም፣ ራስ ምታት ወይም ደግሞ በስርዓተ ችግሮች መልክ ሊገለጽ ይችላል። በፋብሪካ የተዘጋጁ በጣም ጣፋጭ ምግቦች፣ በስኳርናም ጤናማ ባልሆኑ ቅባቶች የበለጸጉ ምግቦች እብጠት ወይም ደግሞ ኢንፍላሜሽንን ሊያበረታቱ ይችላሉ። በኦሜጋ ስሪ ፋቲ አሲዶች፣ በአንቲ ኦክሲዳንትናም በሙሉ እህሎች የበለጸጉ ምግቦች ደግሞ በሰውነት ውስጥ ያለውን እብጠትን ለመቀነስ ይረዳሉ። የማያቋርጥ እብጠት እንደ የልብ ህመምና ራስን በራስ የሚከላከል ወይም ደግሞ አውቶ ኢሚዮን በሽታዎችን ጨምሮ ከብዙ የጤና ሁኔታዎች ጋር የተያያዘ ነው። አስራ አንደኛ ደግሞ የደም ግፊት መጨመር ነው። ከደካማ አመጋገብ የሚመጣው የኢንሱሊን መቋቋም ወይም ደግሞ ሬዚስታንስ የሶዲየም ማቆየትን ይጨምራል። ይህም የደም ግፊትን ይጨምራል ማለት ነው። በፋብሪካ የተሰሩ ምግቦች እንዲሁ የኢንዶቴሊያል ተግባርን ያበላሻሉ። ይህም የደም ቧንቧ ተግባርን ይነካል ማለት ነው። አመጋገባችሁ ጤናማ ንጥረ ነገሮችን ከመያዝ ይልቅ ከፍተኛ የሆነ ጨው፣ ከፍተኛ የሆነ ስኳርን የሚይዝ ከሆነ በቀላሉ ለደም ግፊት ተጋላጭ ትሆናላችሁ። ስለዚህ ይህ አመጋገብ በጣም ደካማ አመጋገብ ነው ማለት ነው። አስራ ሁለተኛ ደግሞ ከጓደኞቻችሁ በበለጠ ፍጥነት ማርጀት ነው። ከፍተኛ የስኳር አመጋገቦች ግላይኬትድ ፕሮቲኖችን ሊያስከትሉ ይችላሉ። ይህም ኮላጅን እናም ኤልሳንን ይጎዳል። ይህም ወደ የቆዳ መጨማደድ፣ የቆዳ መሸብሸብ እናም የመገጣጠሚያዎች ጥንካሬን ያስከትላል። ወይም ደግሞ የመገጣጠሚያዎች በቀላሉ አለመታዘዝን ያስከትላል ማለት ነው። ስለዚህ አመጋገባችን ደካማ ከሆነ ከጓደኞቻችን በበለጠ ቶሎ የማርጀት እድል አለ ማለት ነው። ምክንያቱም ከጤናማ አመጋገብ ማግኘት ያለብን ለቆዳችን በጣም ጠቃሚ የሆኑ ንጥረ ነገሮችን በቀላሉ እንዳናገኝ ያደርገናል ማለት ነው። ስለዚህ ከመጠን በላይ ስኳርናም ጨውን የምታበዙ ከሆነ አመጋገባችሁ ደካማ ከሆነ በቀላሉ የቆዳ መጨማደድናም ያለ እድሜ ማርጀትም ይከሰታል ማለት ነው። ስለዚህ በአጠቃላይ ከነዚህ ምልክቶች ውስጥ ማንኛቸውም እያጋጠማችሁ ከሆነ የአመጋገብ ምርጫችሁን እንደገና ለመገምገም ጊዜው አሁን ነው። ዶክተራችሁን ወይም ደግሞ የአመጋገብ ባለሙያን ማማከር የአመጋገብ ልምዶቻችሁንናም አጠቃላይ ጤናችሁን ለማሻሻል ግላዊ ግንዛቤዎችንናም ምክሮችን ሊሰጧችሁ ይችላሉ ማለት ነው። እነዚህን ጉዳዮች በተመጣጣኝናም በገንቢ አመጋገብ መፍታት የህይወታችሁን ጥራት በእጅጉ ሊያሻሽል እንዲሁም ደግሞ ስር የሰደዱ በሽታዎችን ተከላክላችሁ ረጅም እድሜን ጤናማ በሆነ መልኩ ለመኖርም ይረዳችኋል ማለት ነው። ስለዚህ አመጋገባችን ማወቅ ያለባችሁ በህይወታችን ጥራት ውስጥ ወሳኝ ነገር ነው። ስለዚህ አመጋገባችሁን ምንጊዜም ቢሆን ጤናማ ማድረግ አለባችሁ። ጎጂ ምግቦችን ከአመጋገባችሁ ውስጥ ማስወገድናም ጤናማ የሆኑ ምግቦችን መመገብ ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ እላለሁ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።